ይሄ ብቻ ማንንም የሚሰማሽ ነገር የለም። እኔ አዎ፣ ከአንድ ሁለቴ አይችሻለሁ። ሜክሲኮ ጋር አብራቹ ተቃቅፋቹ ተዛዝላልቹ ሜክሲኮ ለሜክሲኮ ስትሽከረከሩ አውቃለሁ፣ አይቻችኋለሁ። በአይኔን ያዩዋቹ፣ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እሺ፣ ቤተሰብኛ ስለምንቅርብና አንዳንድ ነገሮችን ዛሬ ስለ አብርሽ ስለ ሩታ ስለ አብርሽና አዲስ የመጣችው የአብርሽ ወዳጅ ወይም አፍቃሪ የመጀመሪያ ሚስቱ ፍቅረኛው ስለሷ አንዳንድ ነገሮችን እናውራለን። ቤተሰብ ይህ ሁላችሁ ቤተሰብ፣ እኔ ከዚህ ቀደም እግዚአብሔር ምስክሬ ነው የምለው እግዚአብሔር ምስክሬ ነው፣ አብርሽን ከአንዴም ሁለቴ ሜክሲኮ ጋር ከዚች ልጅ ጋር አይቸዋለሁ። እግዚአብሔርን ነው የምላችሁ። የመጀመሪያ በና አብርሽ የሰራ በነበረበት ቪዲዮ ገብታችሁ ማየት ትችላላችሁ። እቺ ልጅ ከአብርሽ ጋር ከአንዴም ሁለቴ ከገነት ትልቋ ጋራ ሜክሲኮ ቪዲዮ ሰርተን ስንመለስ አቅፏት አብሮ ሲመጡ በዓይኔ በብረቱ ነው ያዩት። እግዚአብሔርን ነው ምላችሁ። ያኔ አብርሽ ፌመስ አልነበረም፣ ፌመስ አልነበረም። ከአሁን አብርሽ ከሩታ ጋር ሆኖ ነው ፌመስ የሆነው። ብዙም ማኛ እናቆም ነበረ አብርሽ ማለት ነው። እና እቺ ልጅ ከአብርሽ ጋር ነበረች ቤተሰብ እሺ፣ ከአብርሽ ጋር ነበረች በዛን ሰዓት ያው ሩታን ነው እንግዲህ በብር ገዝቷት ያመቷት ስትሰራ የነበረች ልጅ ብላለች። እሺ እሷ የዛኔ የት ነበረች? ለምን ከእሱ ጋር አልመጣችም ነበረ? አሁን አብርሽ ህይወቱን ከመራ በኋላ ፍቅ ሚስቱ እርጉዝ ከሆነች በኋላ ያ ሁሉ ሰርግ ሲደገስ እች ልጅ የት ነበረች? አሁን ምንድን ምንድነው ያመጣት ነገርስ? ወይስ አብርሽ ነው በእጀ ዙር ነይ ያላት? ያው በአሁኑ ሳት ደግሞ ትንሽ የነሱ ስም ቀዘቀዝ ብሏል እና አብሪሽ ስምም ቀዝቅዟል። ያው የመዳም ቀመሞች ሁሉም ቀዝቀዝ አድርጎታል የነሱ ስም ወይስ እንደ ድሮ ድጋሚ እንደዚህ ለመነሳት ፈልጎ ነው አብሪሽ? እኔ አልገባኝም። ብቻ እቺ ልጅ ቤተሰቡ እናቴ ማልቀሳለች እኔ ማልቀሻለሁ ብላለች። ያንቺ ማልቀስ እሺ፣ ችግር የለውም አልቅሰሻል። ቤተሰቦችሽም እናትሽም አልቅሳለች። ግን ለምን በአሁኑ ሳት ሆነ ለምን እቺ ልጅ ካረገዘሽ በኋላ ለምን የሰው ህይወት ለመበጥበጥ መምጣቱ ለምን አስፈለገ? መጀመሪያ የት ነበርሽ? ያ ሁሉ ነገር ሲፈጠር ያ ሁሉ ነገር ሲያደርጉ ያ ሁሉ ከንፈር ሁሉ ሲሳሳሙ ነበር አይደለ? ላይ ባይናችን እያየን ነበር። አብርሽ እና ሩታ ከንፈር ነው የተደራረጉ እያየን ነበረ ነበር። የዛኔ የት ነበርሽ? የዛኔ እኮ ማሬ ብትመጪ እኮ እኛ የዛኔ እናፈምስሽ ነበረ። እኛ ጥቃቅን ዩቲዩበሮች መቀባበል እንወዳል ተቀባብለን እናፈምስሽ ነበረ። ግን በዛን ሰዓት የት ነበርሽ? እሺ አሁን ለምን መጣሽ? ምን ፈልገሽ ነው የመጣሽው? አብርሽ ልኮሽ ነው ወይስ በራስሽ መንገድ ነው የመጣሽው? ይሄን በቃኛ በቃኛም ጥያቄያችን ማለት ነው። በጣም አልቅሰሻል፣ አይተናል፣ አዝነናል። እውነት እንደው ብሩክ ያልኩኝ እውነት እንደው አብርሽ ሴት ልጅ ላይ እንዲተጫውቶ ወይም እንደዚህ አድርጎ ከሆነ አብርሽን አሁን እንቃወመዋለን። ግን የዛኔ ብትመጪ ኑሮ አብርሽን እንቃወመው እንችል ነበረ ለምን እንደዚህ ያደረግ፣ ለምን እንደዚህ ታደርጋለህ፣ እንዴት የሴት ልጅ ልብ ትሰብራለህ ብለን እንቃወም ነበር። ግን አንቺ ሁሉ ነገር ከተፈጸመ በኋላ ሁሉ ነገር ካለቀ በኋላ መተሽ እኔ አፈቅረዋለሁ እኔ ወድጆ ነበረ እኔ እንደዚህ ነው ቤተሰቦች ያልቅሶ እናት ያልቅሶ ብትይ በአሁኑ ሰዓት ማንም የሚሰማሽ የለም። አሁን አንቺ ምንድነው እውነተኛ ነገር እንኳን ብታወሪ በአብርሽ ልትፈምሽ መጣሽ ነው እንጂ የምትባዩ ምንም የምታደርጊው ነገር የለም። ዝም ብለሽ ራስነትሽና ሴትነትሽን እየጎዳሽ እንደሆነ እንድታቂ ነው የምፈልገው። እውነት ነው የምናገረው። ለምን እስካሁን የት ነበርሽ? እኛ እኛ ስራ አተን ስራ ፈተን አፋችንን ከፍተን ምን እንስራ በባልንበት ሰዓት ላይ በዛን ሰዓት ብትመጪ ኑሮ እኛ በደንብ አርገን በደንብ አርገን አፈምሰንሽ በደንብ አርገን እንትን እንልሽ ነበር ግን የለሽም ነበረ። ምን ፍለጋ ነው የመጣሽው? አብርሽና ሩታ ልታለያይ ነው ወይስ? አብርሽ ልኮች ነው አብርሽ ልኮሽ ነው? እዚህ ጋር መተሽ ባምባራን ባባራን ብለሽ ከዛ በኋላ እነሱ ደግሞ ይነሳሉ፣ አብረሽና ሩታ ይጣላሉ። ከዛ በኋላ ምንድነው ድራማው ይጀምራል ማለት ነው። እኛ ከአሁን በኋላኛ ድራማ ሰልችቶናል ሁላችንም ማለት ነው። ከዚህ በኋላ ማንም ድራማው የሚያየላችሁ ሰው የለም። እውነት ነው የምናገረው። እንደነ ዴዚና እንደነ አሌክስ እውነተኛ ፍቅር ይዛችሁ ከመጣችሁ የእናንተ ቪዲዮ ልናየ እንችላለን። እውነተኛ ሰዎች ማለት ነው፣ ለፍቅር መስዋዕትነት የከፈሉ ዴዚና አሌክስ ማለት ነው። አሌክስም ታውቁታላችሁ መቼም፣ ዴዚ ማታውቁት ሰዎች የላችሁም፣ በቲክቶክ መንደር ማለት ነው። እንደነሱ አይነት የሆነ ነገር ከሆነ ከዚህ በኋላ የምናየው እንጂ ከዚህ በኋላ ድራማ አብቅቷል። አሁን አንቺ መተች ስላለቀሽ እኛ ምንም የምንሰማሽ ነገር የለም። የዛኔ የት ነበርሽ? ወይስ ሩታን ለመጉዳት የመጣች ነገር ነው? ወይስ ሀይ ብሩኬ፣ ወይኒ ብሩኬ እያልኩ ሀይሚና ብሩኬ በእነሱ እንትን ስለምል በቃ ሀይሚና ብሩኬ ናቸው አፌ ላይ የሚመጡብኝ። እና ኦ ማይ ጋድ አሁንም ብሩኬ ልነበረ አብርሽና ሩታን ለማጣላት ከሆነ ተሳስተሻል። ከዚህ በኋላ እርግዝና ተፈጽሟል፣ ብዙ ነገር አድርገዋል። በቃ አንድ ሰው እኮ መኝታ ላይ አብሮ ተኝቶ አምሶላ ከተጋፈበ በኋላ ምንም ልታረጊ አትችይም። የት ነበርሽ ያኔ አሁን መተሽ መውቀሱ አሁን መተሽ ማልቀሱ ምን እንዲፈጠርልሽ ነው? ለምንድን ነው ግን አንዳንድ ሴቶች የሰው ሕይወት ላይ ገብታችሁ ለማበላሸት የምትሞክሩት? ለምንድን ነው ሰው የተቃና ሕይወትን ለምንድን ነው ለመቀንጠስ ወይም እንደ አበባ ለማርገፍ የምትሞክሩት? ሴቶች፣ አንዳንድ ሴቶች እውነት አብርሽ እንደዚህ ነገር ካደረገ ካደረገ እንኳን ማለት ነው የዛኔ ለምን አልወጣችም? አሁን ነው እንደ ምትወጣውቺ የዛኔ እኛ መፈትፈት በነበረብን ሰዓት የዛኔ በማውራት በፈለግን ሰዓት የት ነበርሽ አንቺ? አሁን እየየ ብትይ ማንም የሚሰማሽ ነገር የለም። እኔ አዎ ከአንድም ሁለቴ አይችሻለሁ። ሜክሲኮ ጋር አብራችሁ ተቃቅፋችሁ ተዛዝላችሁ ሜክሲኮ ለሜክሲኮ ስትሽከረከሩ አውቃለሁ፣ አይቻችኋለሁ። በዓይኔ ነው ያየኋቸው። እግዚአብሔር ምስክሬ ነው እግዚአብሔር ምስክሬ ነው የምላችሁ። አብርሽና አይች ልጅ ከአንዴ ሙለቴ በጣም ነው የምታምረው ልጅቷ፣ በነገራችን ላይ በጣም የምታምር ቁመኗ ያማረ። አብርሽ በነገራችን ላይ እዝላ አጭር ይመስላል እንጂ አጭር አይደለም። በጣም የሚያምር ቁመና ነው ያለው አብርሽ። አይቼዋለሁ በዓይኔ እመቤቴ ማርያምን ነው የምላችሁ። ከአንዴ ሙለቴ ሜክሲኮ ጋር አይቻቸዋለሁ፣ አብርሽንም ሰላም ብዬዋለሁ። የዛኔ ፌመስ አልነበረም አብርሽ፣ በደንብም እንትን አይደለም። ያው ገነት በዛ እንደውም ገነት ትፈምስ ነበር ከሱ በላይ ገነት ትልቋ ማለት ነው፣ በዛን ሰዓት እና ቤተሰቦቹ አይቼ ነበረ። ስለዚህ አሁን በቃ ያለቀ ታሪክ ነው። ዝጊውና እመቤቴ፣ ቁጭ በይ በቃ አፍሽን ዘግተሽ በቃ ምንም ምታመጩ ነገር የለም። እና ፈምሽ ይሻለን እየሰራ እና ፈምሽ ይሻለን ችግር የለም። ለማንኛውም የሚሰየው ቪዲዮ ከዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ቻው።